ቅዱሳት ንጹሃት መነኮሳዊ አደናግልነታቸው ሶፊያን በሰማዕትነት አረፉ። እሊህ ቅዱሳን ከተለያዩ ሀገሮችና ቦታዎች ሲሆኑ መለኮታዊ ፍቅር በአንድነት ሰበሰበቻቸው። ምንኩስናንም ልብስ በለበሱ ይኸውም የመላእክት ልብስ ነው። በሮሜ ሀገር ካሉ ገዳማት በአንዱ የሚኖሩ ሆኑ። ቅድስት ሶፊያን በእነርሱ ላይ መምኔት ሆነች። እርሷም ጸጋንና እውቀትን የተመላች ናት። የቅዱሳን መነኮሳትን ገል በማንበብ እየጾሙ እየጸለዩ በምድር ላይ እንደ መላእክት እስከሆኑ ድረስ መንፈሳዊ እድገትን አሳደገቻቸው። ከእነርሱም በአንድ ገዳም ውስጥ ሰባ አመት ያህል የኖሩ አሉ ከውስጣቸውም ልጅ እግሮች የሆኑም አሉ ከሃዲ ንጉስ ኦሊያኖስም ከፋርስ ንጉስ ከሳቦር ጋር ሊወጋ በሮሃ ሀገር በኩል በሚያልፍ ጊዜ እርሱ ሳቦር ሊወጋው ወደ እርሱ እንደሚመጣ ሰምቷልና አልፎ ሲሄድም በውስጡ ሊደናግል ያሉበትን ገዳም አይቶ ይህ ምንድነው ብሎ ጠየቀ ሰዎችም ይህ የደናግል ገዳም ነው አሉት በዚያም ጊዜ ወደዚያ ገዳም ገብተው ደናግሎችን እንዲገድሏቸው በገዳም ውስጥም ያለ ገንዘባቸውን ሁሉ እንዲዘርፉ ወታደሮቹን አዘዘ ወታደሮቹም ገብተው እሊአን ደናግል በሰይፍ ገድሏቸው ገዳሙንም አጠፉ የገዳሙንም ገንዘብ ሁሉንም ዘረፉ ከሃዲውን ንጉሥ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው ይህም እንዲህ ነው ያጠፋው ዘንድ ሰማዕት መርቆሪያውስን አዘዘው መርቆሪያውስን በአካለ ነፍስ ሂዶ በጦር ወጋውና በክፉ አሟሟት ሞቶ ወደ ዘላለም ስቃይ ሄደ እሊህ ቅዱሳን ደናግል ግን ወደ ዘላለም ተድላ ደስታ ገቡ እግዚአብሔር ምስጋና ይሁን እኛንም በሊቅ ቅዱሳን ደናግል ጸሎት ይማረን በረከታቸው ከኛ ጋር ትኖር ለዘላለሙ አሜን

በዚህም ቀን በእስክንድርያ ሀገር ሊቀ ጳጳሳት በዲሜጥሮስ ዘመን ስለ ጾም ሥርዓት ቅዱሳን ሊቃነ ጳጳሳትና ኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህም የአንድነት ጉባኤ የመሰብሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች 40 ቀንን መጾም ይጀምራሉ። እስከ የካቲት 22 ቀንም ጾመው ጾምን ይፈታሉ። ከዚህም በኋላ በመጋቢት 23 የሕማማትን ሰሞን መጾም ይጀምራሉ። በዚህም ወር በ27 የስቅለቱን በዓል ያከብራሉ። በ29ም ክብር ይግባውና የመድኃኒታችንን የኢየሱስ ክርስቶስን የትንሣኤውን በዓል ያከብሩ ከብሩ ነበር። ይህም ዲሜጥሮስ በእስክንድርያ ሀገር ሊቀ ጳጳሳት ሆኖ በተሾመ ጊዜ በእርሻ የሚተዳደር መጻሕፍትን የማያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉይንና የአዲስን መጻሕፍትን የቤተ ክርስቲያንንም ሕግ አወቀ። ከእርሳቸውም ብዙዎችን ተረጎመ። ከዚህ በኋላ መንፈስ ቅዱስ እገልጦወለት ባሕረ ሐሳብ የተባለ ዘመን መቁጠሪያ ዘመን ቁጥርን ጻፈ። ይህም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ አጽዋማትና በዓላቶቹ የሚታወቁበት እንዲህም የከበረች የ40 ቀን ጾም፣ የወሳይና ዑደት፣ ስቅለቱ፣ ትንሳኤው፣ በ40 ቀን እርገቱ፣ ከትንሳኤው በኋላ በሃምሳኛው ቀን ቅዱስ መንፈስ ቅዱስ የወረደበት ዕለት ናቸው። ይህንንም ጽፎ ወደ ሮም የሀገር ሊቀ ጳጳሳት አባ ፊቅጦር ላከ። ሁለተኛም ወደ አንጾኪያ የሀገር ሊቀ ጳጳሳት ወደ አባ መክሲም ወስ ላከ። ዳግመኛም ወደ ኢየሩሳሌም ሀገር ሊቀ ጳጳሳት አባ ጋቢ ወስ ላከ። እነርሱም ባነባነበዋት ጊዜ እጅግ ደስ ተሰኙባት። የሮሚ ሀገር ሊቀ ጳጳሳት አባ ፊቅጦርም በሮሚ አገሮች ሁሉ ያሉትን የኤጲስ ቆጶሳቶቹን አዋቂዎቹን፣ ብዙዎች ሊቃውንትንም ሰበስባቸው። ይህንንም የዘመነ ቁጥር አስነበበላቸው። እጅግም በጣም ጥሩ ሆኖ አግኝተውት ደስ ተሰኙበት። በደስታም ተቀበሉት። አባስተውን በመጽሐፍ ለሁሉ ሀገሮች ላቁት እስከዚህች ዕለትም ጸንቶ ተሰርቶ ኖረ። ከዚህም በኋላ ልዩ ሶስት የሆነ አንድና አንድ እግዚአብሔርን ፈጽሞ እያመሰገኑት ወደ የሀገራቸው ገቡ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለክሙ ክነተ ስባሄ ወዘምሮ ዛፍጠን ክሙ ሀዊረን ወለተድህሮ ውስተሃዱ መካን ለተጋበ ለሃይብሮ ሀሳብ አበቅቴ ዘመንፈስ ቅዱስ መሃሮ የምና ድሜ የጥሮሰዓብትንስኡ አይምሮ በዚችም ዕለት የጳውሎስና የሶስት ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።